ኦኬ ሶ አንድ ሲትዌሽንን ዲስክራይብ ያደርጉናል። ከዛ ደግሞ ከዛ ሲትዌሽን ጋር ተያይዞ የሚመጣውን ፖሲብል ሪዛልት ወይም ውጤት ዲስክራይብ የሚያደርጉልን ኮንዲሽነል ሰንተንሶች ናቸው። ኮንዲሽነል ሰንተንስ ራሱን የቻለ ስትራክቸር አለው። እሱም ኢፍ ኮንዲሽን አለ፣ ከዛ ሪዛልት አለ። ኢፍ አለ ኮንዲሽን አለ ሁኔታ ወይም ሲቹዌሽን አለ፣ ከዛ ደግሞ ሪዛልቱ ወይም ውጤቱ አለ ማለት ነው። አንድ ነገር ሲፈጠን አብሮ ተይዞ የሚመጣ ኦር ሃፕን ሊያደርግ የሚችል ውጤት ኦር ሪዛልት አለ። ሁሌም ቤሲክ የሚገጥም ትሪ ታይፕስ ኦፍ ኮንዲሽን ሴንተንሶች አሉ። እነሱም ዚሮ ኮንዲሽን ሴንተንስ፣ ፈርስት ኮንዲሽን ሴንተንስ ና ሰከንድ ኮንዲሽን ሴንተንስ በመባል ይታወቃሉ፣ ይታወቃል። የመጀመሪያውን ስናይ ዚሮ ኮንዲሽን ሴንተንስ ምን ማለት ነው?

እውነተኛ ፋክት ነው። ምክንያቱም መን ፕሮዲውስ ቴስቶስትሮን፣ ቴስቶስትሮን ደግሞ ማስል ማሳቸውን ከፍ ያደርግላቸው ፊዚካሊ እነሱ ስትሮንገር እንደሆነ ይገልጽልናል፣ ያሳየልናል። ዋተር 100 ዲግሪ ሴልሺስ ኢት ዊል ቦይል። ይሄ የታወቀ ፋክት ነው። ውሃን በ100 ዲግሪ ሴልሺስ ላይ ብናግለው፣ ብናስቀምጠው ይንተከጠቃል። ፋክት ወደራችሁም ጠላችሁም ምልቀይር ማችሉት ነገር ቤሲክሊ፣ እሱ ዚሮ ኮንዲሽን ሰንተንስ እንለዋለን ማለት ነው። ኦኬ ሌላኛው ደግሞ ኢትስ ፈርስት ኮንዲሽን ሰንተንስ ሶ ዲስ አ ሪል አንድ ነገር የመፈጠር እድሉ ከፍተኛ ሲሆን ኦር ከ50% በላይ ሲሆን ስት ኮንዲሽን ሰንተንስ በመጠቀም ነው መናስረዳ። ኦኬ እስኪ ቃላው ጊቭ ሚ አን ኤግዛምፕል። ገብተው አይደለም ምን ማለት እንደሆነ? ኦ ሰው ፈርስት ኮንዲሽነል ሴንተንስ የምንለው ሪል ፊውቸር ፖሲቢሊቲ አንድ ነገር የመፈጠር እድሉ ከግማሽ ፐርሰንት በላይ ወይም የመፈጠር እድሉ ከፍተኛ መሆኑን የሚያሳየን ኮንዲሽነል ሴንተንስ ነው። ሶ አንድ ነገር ስታረግ ሪዛልቱ በእርግጠኝነት ይሄ ይሆናል ከፍተኛ እድል አለው ብለን የምታስበው እሺ። ለምሳሌ ኢፍ ዩ ስተዲ ሀርድ ዩ ዊል ፓስ ዘ ቴስት ፐርፌክት ኤግዛምፕል። በደንብ ካጠናችሁ በደንብ ችግር አድርጋችሁ ካጠናችሁ ፈተናውን የማለፍ እድላችሁ በጣም በጣም ከፍተኛ ነው። ፖሲቢሊቲ አይደለን አስተማሪያችሁ እናንተ እንድትወድቁ ብሎ ጥያቄውን ግግም ያለ ጥያቄ ካላደረገው በቀን እናንተ የሚገባውን ያክል ጥናት አድርጋችኋል። ስለዚህ ፈተናን ታልፋላችሁ። ፈተናን ላታልፉበት የምትችል ምክንያት በጣም ዝቅተኛ ነው፣ ዚሮ ነው። ኢቭን ማለት ነው ይሄንን ዲስክሪብ ለማድረግ ስንፈልግ ምን የምንጠቀመው ፈርስት ኮንዲሽነል ሴንተንስስ እሱን እነዚህ ሁለቱ አይደለም። እናንተም ሴኮንድ ኮንዲሽነል ሴንተንስስ ደግሞ መሰላችሁ ኦር ካለን አይቀር እህገእናገብስጋለ ምንድን ናቸው መሰላችሁ የሚያደርጉ ቢሆን ኑሮ የምንለው መኞታችንን የምንገልጽበት ስችዌሽን ላይ ስንሆን ሰከንድ ኮንዲሽነል ሰንተንስ ነው የምንጠቀመው ማለት ነው። ለምሳሌ አንድ ኤግዛምፕል ስ አንድ ኤግዛምፕል ትሰጠኛለ። ሶ በጣም የሚያምር ቀሚስ አየውን በል መንገድ ላይ ሀያ ሁለት እያለፍኩ ከዛ ዋጋውን ገብቼ ሲጠየቅ ሶስት ሺህ ብር አሉኝ። ኦኬ እኔ ያለኝ በጀት ግን አንድ ሺህ ብር ነው አይደል? ምን እንላለን? ቀሚሱ ርካሽ ቢሆን ኖረው ገዛው ነበረ። ስለዚህ ምን እያልኳቸው ነው? ቀሚሱ ርካሽ አይደለም፣ ሊሆንም አይችልም። ምክንያቱም ያለው ዋጋ ወይም የሰጡት ዋጋ ሶስት ሺ ብር፣ እኔ በጀቴ አንድ ሺ ብር። በእኔ በጀት ቢሆንልኝ ኑሮ ደስታዬ ነው። ምኞቴ ስለሆነ አቅሜ ስለሆነ አይደለ? ነገር ግን አይፈቅድም ህጉ፣ የእነሱ ያወጡት ህግ፣ ሶስት ሺ ብር ስለሰጡት ዋጋው አይፈቅድም። ልገዛው አልችልም። አዲነት ዴ ምንድነው እያልኩ ያለሁት ከአቅሜ በላይ ስለሆነ ይህንን ቀሚስ ልገዛው አልችልም። አደለ? ሲቹኤሽኑን በደንብ ክሊር አድርጌ አስረዳቸዋለሁ ብዬ አስባለሁ። እስኪ አንድ ኤግዛምፕል ስጠኝ። ማለት ብር ቢኖረኝ ኑሮ፣ አሁን ካለኝ ብር የበለጠ ቢኖረኝ ኑሮ ዓለምን እዙራት ነበር እያለ ነው። ቃላብ ዊች የሁላችንም ምት ነው አይደለ? ነገር ግን ቃላብ አሁን ባለው ደረጃ ላይ ብዙ ብር የለውም። ዓለምን ለማዞር የሚያስችል ብር አይደለም ያለው ሜይ ቢ ከዚህ ደብረ ዘይት የሚያደርስ ሊሆን ይችላል። ነገር ግን ከዚህ ፓሪስ የሚያስኬድ ወይ ከዚህ ቻይና ለሚያስኬድ ብር የለውም አቅም የለውም ማለት ነው። ሶ ምኞቱና ኤንድ ኦፍ ዘ ዴይ ሃይፖቴቲካል ነው። ኢፍ አይ ሃድ ሞር ማኒ ሲል አሁን የለኝም ያን ያህል ብር ግን ቢኖረኝ ኑሮ እንደዚህ እንደዚህ ያደርጋለሁ፣ አቅም የሚፈቅድ ኑሮ እንደዚህ እንደዚህ ያደርጋለሁ እያለ ነው። ሶ አይኒ ታይፕ ኦፍ ሃይፖቴቲካል ሲቹዌሽን ላይ ስንሆን

ሲሆን አንድ ነገር ስናደርግ ውጤቱ በእርግጠኝነት የምንጠብቀው እንዲሆን አሁን ለመወፈር ከሆነ ፍላጎታችን መብላት መወጠቅ ያስፈልጋል አይደለም? በበላን ቁጥር እንደምንወፍር ስለምናውቀው እንበላለን ማለት ነው። መክሳት ከሆነ ደግሞ መብላት ቀንሰን ወርክ አውት ሞር እናደርጋለን። ሶ ወርክ አውት ሞር ባደረገን ቁጥር ውጤቱ መክሳት ሊሆን እንደሚችል በእርግጠኝነት እናውቀዋለን። ኦኬ ሶ አንድን ነገር ስናደርግ ሪዛልቱ ምን ሊሆን እንደሚችል በእርግጠኝነት ስናውቅ ፍርስት ኮንዲሽናል ሰንተንስ እንጠቀማለን። ሰከንድ ደግሞ ኮምፕሊት ኦፖት ኦፍ ፍርስት ኮንዲሽናል ሰንተንስ ሲሆን ኢማጂናሪ ኦር ደግሞ ሃይፖቴቲካል ሲችዩሽን ላይ ነው የምንጠቀሙ። ኢፍ አይ ሀድ ይህ እናደርግ ነበር። ይሄ ቢኖረኝ ኖሮ ያ ቢኖረኝ ኖሮ የለኝም ቢኖረኝ ቢኖረኝ ኑሮ የምንለው ስለ የለን፣ እሱን ደግሞ ለመግለጽ ምን ስንጠቀም ምንድን ነው ዩዝ የምናደርገው ሰከንድ ኮንዲሽናል ሴንተንስስ። እስካሁን ዊቭ ሲን ትሪ ታይፕስ ኦፍ ኮንዲሽናል ሴንተንስስ ዚሮ ናይተናል ፈርስት ናይተናል ሴከንድ ናይተናል አይደለ አሁን ግን አንድ የቆጠብኩት ኮንዲሽናል ተጨማሪ ኮንዲሽናል ሴንተንስ አለ። እሱም ኢትስ ዘ ትርድ ኮንዲሽናል ሴንተንስ ኦኬ። ሶ ዘ ዜሮ፣ ፍርስት እና ሰከንድ ኮንዲሽናል ሴንተንስ አንድ አይነት ኦር ሲሚላር የሆነ ቢሄቪየር ኦር ባህሪ አላቸው ማለት ነው። ኦኬ ሶ ትርድ ኮንዲሽናል ሴንተንስን ድፋይን ስናደርገው ለምን ትንሽ ለየት እንደሚል እናንተም ትረዳላችሁ። ሶ ትርድ ኮንዲሽናል ሴንተንስ ከዚህ በፊት እንዲፈጠር የፈለግነው ነገር ቢፈጠር ደግሞ ሪዛልቱ እንደዚህ ቢሆን እንመኛለን ብላችሁ የምታስቡት ስ ሉክስ ላይክ በኤግዛምፕል ስናየው ማለት ነው ለስራ መሄድ ፈልጋችሁ አይደለ ለን ስራ ኦን ታይም መገኘት አለባችሁ። ታክሲ ለመያዝ ይሆን ይችላል፣ ወር መንገድ እንዳይዘጋጋባችሁ ይሆን ይችላል። ታይማችሁን ጊዜያችሁን ኤስቲሜት ስቲሜት አርጋችሁ መውጣት ያለባችሁ። ኢፍ ዩ ሊቭ 30 ሚኒትስ አፍተር ኤስቲሜትድ ታይም ባሳችሁ ልታደርጉት ትችላላችሁ። ደግሞ ቻት ሊይዛችሁ ይችላል ማለት ነው። እንደዛ ሲሆንባችሁ ደግሞ ጸጣጡት ነው የምትገቡት። ወይኔ ቶሎ በወጣው ኖሮ፣ ወይኔ ይሄ ድል እኮ ሊያመልጠኝ ነው። ወይ ደግሞ ማነው ብሌም የምታደርጉት? እራሳችሁ ነው አደለ? ወይ ደግሞ እስኪ ቃላሉ እስኪ ጊቭ ሚ ኤግዛምፕል። ፖይንቱ ገብተዋል አደለ? እስኪ አንድ ኤግዛምፕል ስጠኝ። ጸጸትን ብሌም ወይ ደግሞ ምስድ ኦፖርቹኒቲ፣ ያለፈ ድልን የሚገልጽ እኔ በእንግሊዝኛ እሺ፣ እሺ

ፓስት ነገር ግን ኢፍ ኢት ሀድ ሀፕንድ ሪዛልቱ እንደዚህ ሊሆን ይችላል። ትራፊክ ያዛችሁ፣ ከባድ የሆነ ትራፊክ እና ስብሰባ መሄድ ነበረባችሁ አይደለ? የተለያየ መንገድ መጠቀም ትችሉ ነበር። ነገር ግን ይሄኛው መንገድ ይዘጋል ብላችሁ ስላላሰባችሁ ይሄኛውን መንገድ ተጠቀማችሁ፣ ከዛ ተዘጋባችሁ። ወይ ያኛውን መንገድ በተጠቀምኩት ኖሮ ያ ክብስ ሊሆን ይችል ላይሆን እኮ ይችላል።